ምና የተፈጠረ ነገር አለ እንዴ? አራይለም አይ ፊትሽ ልክ አልመሰለኝ። ምንድን ነው? ምንባክ ዛን ይመጣለሁ ብላኝ ይው ቆየች። ደግሞ ምን እንደሆነች አላቅም። ስልክም አታነሰ ወይ ስራ ሆነ ያናለ እንዴ? ምን ሆነ ሀሪክ? ሁለት ሰዓቱ ነው አልኩ የምን ስራ ነው በዚህ ሰዓት? በቃ ትጨናነቅ ያንቺ ወይ ካልሆነ ጠዋት ቤት ሄደንቼ ግናረጋታለን። አሁ በቃ ምናልባት ደግሞ ስታየም ትደቡል ይሆናል። አሁ በቃ እኔ ሳለሊት ደግሞ ነው የሚጮህ። እሺ በቃ እኔም ልብሴ መልሽ ልበስና መጣ ወይ ደግሞ ካልሆነ ይህ የፋርማሲ ሎጎ እባብ ል የተጠመጠመበት እሱን ል አሰርቼ ቦርሳ ሰጥሻለሁ፣ ይሻላል። ከለር ምረጪ። ለምን ፒንክ። ቦርሳውን ከለር ነው አንተ። ያች ክትባት አማረች መሰለኝ እና በበጎ ፈቃደኛ ፁናት ዛሬ በጣም ጭንቅ ብሏት ማለት ነው። እየመጣው ነው። በራቸው አካባቢ ደርሻለው ያለችው ሰኒ ሳት መጣ ወይም ደግሞ ወደ ቤት ሳት ገባ በመቅረቷ አስር ጊዜ ስልኳን እያነሳ ይታያለች። ብደውልላትም ምንም መልስ የለምና፣ ና እንዲህ ለማን ይነገራል? ምንስ ማለት ነው ብላ ብቻዋን እየተጨነቀች ያለች ኪራ ወደ ክፍል ይገባ ና ምንድን ነው የማይብሽ ነገር? ደስ አላለኝም። ችግር ተፈጥሯል እንዴ? ሲላት ሰኒ እመጣለሁ ብላ ቀረች። ምን እንሆና እንደሆነ አላቅም፣ ለዛ ነው አለች። የሚገርማችሁ ነገር መቼስ እኮ አንዳንድ ጊዜ እኛ የምናስበው ሌላ፣ ሰዎች ደግሞ የሚውሉበት ሌላ ነውና ሰኒ አሸዌና እያለች አለሟን እየቀጨች ነው። እኔ በእውነት ዛሬ ለመጀመሪያ ጊዜ ሰኒ በጣም አስደስታኛለች ማለት ለክብሮም ያላትን አክብሮትና አድናቆት አይቼባታለሁ ማለት ነው። መንገድ ላይ ስታገኘው ደስ በሚል ክብርና ሰላምታ ሰላም ካለችው በኋላ እያወሩ እየተጫወቱ እያለ እሱ ስልክ ይደውልለታል። ከዛም በኋላ እንግዲህ ስልክ ከመደወሉ በፊት ለምንድን ነው እኔና አንቺ ካፌ ለምን አንጠጣ ምናምን ነገር ዛሬ እስቲ ካፌ ልጋብዝሽ ይላት። እሺ አለች። በጣም ነው እሱ ራሴ የገረመው ዛሬ ጥርስ በጥርስ ሆንሻል። እጅግ መልካም ነገር ነው ንግግርሽ። ና በጣም ነው ደስ ያለኝ ይላታል። እረ ክብሮ ምን አንተ ብቻ እኛም ደስ ብሎናል። ባለፈው ለቅዱስ ለሚያወራው ነገር ክብር ስትሰጥ በቃ ይ ክብሮ በጣም ስለሚንከባከባትና ና አፍ ስልልኝና አብላኝ ያለችውን ምግብ በሙሉ እያበሰለ ስለሚያበላት ወደኋላ አደረገችው ማለት ነው ብዬ አስቤ ነበረ። ቅዱስ እጅግ በጣም በጣም መልካም ሰው ነው። ነገር ግን በጣም ደግሞ ዝቅ ብሎ እየተገዛላት ክብሩም ነው። መጀመሪያም ወደ ሷ ህይወት መጥቶ ብቸኝነቷን ሊያስረሳት ደፋ ቀና ሲል የነበረው ክብሮም ስለነበረ እኔ የአንበሳውን ድርሻ ወይም ደግሞ የጓደኝነትን ጥግ ማግኘት የሚገባው ክብሮም ነው ብዬ አሰብ ነበር እና ብዙ ጊዜ ቅዱስ ሲያወራ ሀሳቦቹ ይገዟት ነበረ። ጆሮ አንጣላ አድርጋ እንድትሰማ ሁል ቀን ማፌዝና መቀለድ በሰው ንግግር ላይ ሁል ጊዜ እንደ ፈታ ዘና ማለት የምትወደው ሰኔ ቅዱስ ሲያወራ ዝም ብላ ታዳምጠዋለች። እንዴ ይሄ ልጅ ልቧን በምን መልኩ ነው የወሰደው? ብዬ ነበር። ነገር ግን ቁም ነገረኝነቱንና እውነተኝነቱን ነበር ስታደንቅለት የነበረው ማለት ነው። ቅዱስ በጣም የሚገርም በእውነት በቃ ሰፋ አድርጎ ከእድሜው በላይ የሚያስብ ትልቅ ሰው ማለት ይቻላል እና አንዳንድ ጊዜ የውስጡን ስብራት ማንም ያዳመጠለት የለም፣ ለሰው ግን በተቻለው መልኩ ይደርሳል። አንዳንድ ጊዜ ደግሞ እጅግ መልካም ሆኖ አንዳንድ ድርጊቶች እሱ ላይ ይከሰቱበታልና ባለፈውም፣ እንግዲህ ቡና ሲጠጣበት ሰው ጭስ ምክንያት ምሩዬ እፍና አድርጓት ሆስፒታል ገብታ ነበር። በዛ ሰዓት ራሱን በጣም አማሮና ራሱን እንዲጠላ የሆነበት ሰዓት ነበረ። የሚገርመው ነገር ግን እግዚአብሔር ድንቅ ነውና እሱ ራሱ መድኃኒቷ ሆነ። ምክንያቱም የደም አይነታቸው የሌሎቹ ሳይመሳሰል ቀርቶ ቅዱስ ካለበት ተፈልጎ ሲመረመር አንድ አይነት ስለነበረ ደሙን ሰጥቶ ምሩን አድኗት፣ ያለበትን ወይም ደግሞ ፀፀት ሁሉ እንዲተውለት ምክንያት ሆኗል። ከዛም በኋላም እንግዲህ ቅዱስ ሄዶ አነጋግሮታል። አሁን ደግሞ ለቅዱስ አንዳንድ ነገሮችን ነግሮታል። ምናልባት ከእንግዲህ በኋላ ቅዱስ ያወራውን ወሬ ተከትሎ ሌላ መፍትሄ ሊኖር ይችላል። ዛሬ እንዳየነው እንግዲህ ያው ሰኔና ክብሩም እንግዲህ ካፌ እየጠጡ ከእንደገና ደግሞ እሱ የሚሄድበት ፕሮግራም ስለነበረው እዛ ፕሮግራም ላይ ለምናችም አትገኝም ይላታል። አልተጠራሁኝ ምን ቤት ነኝ ብዬ ነው የሚሄደው አለች። እንዴ በጣም እኮን የገረመኝ የዘፈን ዳርዳሩ እስክሳ ነው። አይ ባትጠሪም መሄድ ትችያለች ሲላት ቦርሰዋን ታነሳለች ብዬ ሰኔ አልጠበቅኩም። ሰኒ በጣም በጣም ነው ያደነኩሽ። ብቸኝነትን እንደዚህ ነው መጋፈጥ። ብቸኝነትን ካልተጋፈጥሹ በስተቀር የራሱ እስረኛ አድርጎ ነው የሚያስቀርሽ። እና እግዚአብሔር አምላክ ደግሞ መልካም መልካም ሰዎችን ወደ አንቺ እያመጣልሽ ነው። እነ ጽናትን በምክንያት አገኘሻቸው። እነዚህን የመሰሉ እንቁ ጓደኞችሽን ማለት ነው በእነሱ ውስጥ ደግሞ ክብሮም እና ቅዱስ መጥተዋል። አሁን እንግዲህ ክብሮም እየመራ ይገኛል ማለት ይቻላል። ለምን ብትሉ እንግዲህ ከመጀመሪያ ካፌ ቤት ይዟት ሄደ። በሚቀጥለው ደግሞ እንግዲህ ለመጀመሪያ ጊዜ እጇን ሰታ ካፌ ቤት ስትሄድ ነው እና ለእሷ እንደ ቢግ ዲል ነው የሚቆጠረው ማለት ነው እና ከዛም በኋላም በዚህ ልታበቃ ነው እንዴ? እስቲ ነይ ፕሮግራም አለኝ ሲል አብራ ተከትላ መሄድ ማን ያምናል? እነ ፁናትና እነ ምሩዬ በፍጹም ይሄን ሊያስቡ አይችሉም፣ ምክንያቱም ካላት የሰኒ አቋም ማለት ነው። ግን ደግሞ የሄደችበትን ሲሰሙ ደግሞ እጅግ በጣም ነው ደስ የሚላቸው የሚደሰቱት። አሁን ግን ምን ጉድ በላትችልጅ ትችል ልጅ ምን አይነት ነገር ነው ሰሞኑን ደግሞ እያጋጠማት ያለው ብለው በጣም ተጨንቋል። እነዚህ ተጨንቀው ባሉበት እንግዲህ ያው እዛ ድግሱ ላይ አንድ ሁለት ሲሉ ድምቅ ብለው ክብሮም እና ሰኒ ወደ ቤት መጥተዋል። ከድግሱ ቤት መልስ እንግዲህ ድምቅ ፏ ካሉ በኋላ የመጡት እነኪራ ቤት ነው። በሩን በጣም ሲያንኳኩት ሮጥ ሮጥ እያለ ሄዶ የከፈተው ኪራ አይኑን ማመን አቅቶታል። ሰኒ ድምቅ ብላ እውነት ነው፣ ምን ጉድ ነው ብሏል ማለት ነው ክብሮምም እንደው የሰኒን ያህል ባይሆንም እሱም ውቅ ውሎታል። ሁለቱም እየዘፈኑ እየተዝናኑ ነው የመጡት። እሷ ደግሞ ኪራን ስታየው እንደ በፊቱ ልትፈራውና ልታከብረው ነው እንዴ? ኪራ እየዘፈንን እኮ ፈታ ዘና እያልን የመጣ ነው አለችው። በፍጹም አላመናትም። እስኪ ለማንኛውም ወደ ቤት ግቢ ብሎ ይዘዋት ሲገባ ጽናትና ምሩይዬ አላመኑም፣ በሳቅ ነው የሞቱት። እንዲህ ሰኒ አንቺ ነሽ ነው ያሉት። በአንድ መልኩ ደስ ብሏቸዋል። እስከ መቼ ድረስ ፈታ ዘና ማለት አለባት? ወጣት ናት። እንዲህ እንዲህ አይነት ነገሮች በሕይወቷ ውስጥ ካሳለፈች ወደፊት እንግዲህ ትዝታ ሆነው መቅረታቸው አይቀሩም። ራሷን ባልጎዳ መልኩ ሆኖ መዝናናቷን እነሱም ሲደግፉት ነበረ፣ ግን እንደዚህ ባልበዛ መልኩ ነው እነሱ ያሉት። እሷ ግን የበሰበሰ ዝናብ አይፈራም እንደሚባለው፣ አንዴ ከወጣው አይቀር ብላ እስከ መጨረሻ እስከ ዛሬ ድረስ ያልጠጣችውን መጠጥ ግጥም አርጋ ጠጥታ መታለች። በጣም ስቀው ከዛም በኋላ ግን መተኛት ስላለባት ጽናት ደገፍገፍ አድርጋት ይዛት ወጥታለች። ክብሮምም እንደምንም ከተቀመጠበት ሶፋ ላይ ተነስቶ በሉሺ ደህና ደሩ፣ እኔም ልተኛ ብሎ ሄዶ ተኝቷል። ነገር ግን ጠዋት እንግዲህ ያው ሲነጋ ነገሮች ሁሉ እንዳሉ ናቸው። ና ምንድን ነው ለምንድን ነው እንደዚህ የሆነው ለምንድን ነው ራሴ? ስትል የሆነውን ሁሉ ከነጽናት ስትሰማ ሰኒ ራሷ ማመን አላ አቃታት ምክንያቱም እኔ ነኝ እንደዚህ ያደረጉት አለች። ግን ከልቧ ጋራ እየተማከረች ነው። ሰው ያስፈልገኛል ብላችኋለች። ከሰው ጋር መቀላቀል አለብኝ። ትክክል ናት። እንደዚህ በሆነ መልኩ ባይሆንም ትክክል ናት። አሁን ደግሞ ካጠገቧ ያለው ክብሮም ነው። በጣም የሚንከባከባት ምሳ ስትፈልግ የሚያበስልላት ዝቅ ብሎ እግሯን መታሸት ስትፈልግ በቃ አሽቶምን ብሎ የሚያስተኛት ነው እንግዲህ ጓደኛዋ ክብሮም ካጠገቧ ያለው ማለት ነው። ስለዚህ ሰኒዬ ምንም የሚያስፈራሽ የለም። እንደዚህ ደግሞ እየተጎዱ ን ሰዎች እግዚአብሔር ይጠግናል ማለት ከጎናቸው የሚሆኑ ሰዎች እጅግ መልካም የሆኑ ሰዎች ናቸው በባህሪያቸው። ክብሮም ደግሞ አይቶ የሚረዳ ሰኒን በጣም በጣም በጣም እየተረዳት በተናገረችው ቁጥር እየራቃት የመጣ ሳይሆን እየቀረባት የመጣ ይችል የሆነ ችግር ቢኖር ነው እንጂ እንደዚህ አቶንም ብሎ ያመነ እንደዚህ አይነት ሰው ነው ክብሮም ማለት እና እንግዲህ ለቅዱስ ደግሞ አንድ ጉብል እንግዲህ እስክትመጣ ድረስ እንጠብቃለን። አሁን ባለው ሁኔታ ግን ሰኒና ክብሮም እንኳን ደስ ያላችሁ፣ እየሄዳችሁበት ያለው መንገድ በጣም ደስ ይላል። ግን መጠጡን ቀነስ አድርጋችሁ ወደ ቁም ነገር ብትገቡ ደግሞ በጣም አሪፍ ነው ብለን ነው የምናስበው። እንግዲህ እንደ ፁናትና እንደ ኪራ እንደ ናሁምና እንደ ምሩዬ ደስ የሚል የተረጋጋ የእውነት ስክን ያለ ትዳር ሁለቱም ጥንዶች አይታቸዋቸው ከሆነ የሚያስቡት እጅግ መልካም ነገር እና ራቅ አድርገው ነው የሚያስቡት። ሰኒም እንደዚህ አይነት ህይወት ውስጥ እንድትገባ ነው የእኛ ምኞታችን ማለት ነው ከክብሮም ጋር። እስቲ እንግዲህ የክብሮምም እንግዲህ የህይወት መስመሩ አንድ ብሎ ሊዘረጋ ነው። የኪራ አባት ከብዙ ውጣ ውረድ መሀል እየመለሱ ወደ ቤት ወይም ደግሞ መልካም ህይወቱን እንዲቀጥል ያደረጉት ክብሮም ዛሬ ደግሞ ይኸው እንግዲህ ሰኒን የመሰለች ወርቃማ ልጅ እጁ ላይ ዱቅ ብላለች እና ሊያውቅበት ይገባል ነገሩ። የሴት አያያዝ እንኳን ለክብሮም አይመከርም፣ ራሱ ጥንቅቅ አርጎ ያውቃል። በጣም አስተዋይ ልጅ ነው። ስለዚህ እንግዲህ ሰንዬ፣ እንግዲህ የልብሽ የሚክስሽ ማለት ነው። ምናልባት እስከ ዛሬ ድረስ እየራቅሻቸው ጥሩንም መጥፎንም እርቀሽ ኖረሽ ማን መልካም እንደሆነ ማን መጥፎ እንደሆነ እንኳን ሳታይ እንዲሁ በጠቅላላው ሰው አያስፈልገኝም ብለሽ ያንን የሚያክል ቤት ዘግተሽ ኖረሻል። ከእንግዲህ በኋላ ግን በድፍረት ቤትሽን እያንኳካ የመጣው ክብሮን ካጠገብሽ ሆኗልና እኔ ዛሬ በጣም ነው ደስ ያለኝ። በተለይ ዛሬ የጽናት ድራማ ሰፊውን ክፍል ይዘውት የነበሩት ሰኒና ክብሮም ስለነበሩ ዛሬ በእነሱ ላይ ነው እንግዲህ ትንሽ ያው የተሰማኝን የተነተንኩት ማለት ነው። በሌላ ፕሮግራም ደግሞ ሌላ ጊዜ ደግሞ ወይ የነሰን ይህን ሰርግ ወይ ደግሞ አንድ አዲስ ነገር ይዘን እንደምንመጣ እርግጠኛ ነኝ። ምክንያቱም የጽናት ድራማ ተዋናዮችና አዘጋጆች ሁሉ ጊዜ አዲስ አዲስ ነገር ይዘውልን እየመጡ ነው። ለዛሬ እንግዲህ እዚህ ላይ እናጥቃለን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ፋሚሊ ሆኑ። ደህና ሁኑ።